ፀሐይ ከቄራ እግዚአብሔር አምላክ በዚህ ቤተክርስቲያን በነቢይት አልፎ ምን እንዳደረገለት ይነግሩናል። እግዚአብሔር ይባረክ። ከቅርታ ጋር ጉባኤው አንዴ ይነሳ፣ እጃቸውን ወደሷ አርጉና የራስሽ የስፍራ ማምለኪያ እግዚአብሔር ይስጥሽ በሏት። ምክንያቱም የእናንተ አንድ ቤት እሳት አለ። እግዚአብሔር የራስሽ የሆነ ይስጥሽ ብሏት። እግዚአብሔር አመሰግናለሁ። ልበቅኖች እግዚአብሔርን ያውታል ተብሎ ተጽፏል። ከዚህ በበለጠ ማየት ይሁንልሽ። በጥያቄ ምልክት ውስጥ የሚያደርግ ማንኛውም ከመንገድሽ በጌታ በኢየሱስ ስም ይሰበር፣ በጌታ በኢየሱስ ክርስቶስ ስም ይሰበር። ያንቺ የሆነውን የሚከለክል በኢየሱስ ስም ይገልበጥ። ለአንቺ መልካም ይሁን። እግዚአብሔርን አመሰግናለሁ። ያለፈ አስራ አምስት ነበር ለመሰክር፣ የወጣሁት ገና ከቤት ሲወጣ ትልቅ ፈተና ደረሰብኝ። እንደምንም ተቋቋሜ እግዚአብሔር አሳልፎ ያንን ነገር መናገር አልፈልግም። ልክ እዚህ ታክሲ ሲወርድ የወጣብኝ ማዕበል እሱ ጌታ ያውቃል፣ ማንም አያውቅም። እኔም አልተርከውም እሱን እግዚአብሔር ያውቃል። ግን አሳልፎ ወደዚህ መጥቻለሁ ልመሰክር ስል፣ እኔ ደግሞ የምሄድበት ቦታ ነበረኝ። መቆየት አልቻልኩም። አንተ ወንድም እግዚአብሔር ይባርክ ስለ ቅንነት። አንድ ትሕትም ነበረች፣ እግዚአብሔር ይባርካት። እኔ ለመመስከር ብዙ ጥረት አድርጓል እና አልቻልኩም። እግዚአብሔር ያውቃል። እና ባለፈ ጊዜ መጥቼ ነበረ የዛሬ ሶስት ወር አለ የተባለ በሽታ ነበረ። ኩላሊት ሲስት አለ። ምክንያቱም አሁን የጤና ባለሙያዎች ምናልባት በዚህ ቦታ ካላችሁ ማንበብ ማየት ትችላላችሁ። የዛሬ ሶስት ወር አለ የተባለው ነገር ነበረ። ቀጠሮ ነበረኝ። መጣው ከአንድ ወንድም ጋር ነበረ የመጣውና ጠራችኝ። ውሃ ነው ያጠጣችኝ፣ ዘይት አጠጣችኝ ሐሙስ እንደዚህ ሆነና ሰኞ ዕለት አጠቃላይ ምርመራ ነበረኝ በመንግስት ሆስፒታል፣ እና የመንግስት ሆስፒታል ወደ ግል ላከኝ። እግዚአብሔር ረድቶኝ በዛ ቦታም ተመርምሬ ሁሉ ነጻ ነው ተብሏል። አጨብጭሙ! ነገ ለናዝሬት ኢየሱስ የተባለ ይሄንን የምለው ከአንገት በታች ነው አንድ ነገር አምናለው። ከአንገት በላይ ብዙ ዘመናትን ያስቆጠረ ጠላት ያስቀመጠው አለ እሱንም ደግሞ አንድ ቀን እንደሚመሰክር አውቃለሁ። አለ የተባለው ነገር ሁሉ በመንግስት ደረጃ ወረቀት አይሰጠንም፣ በኮምፒውተር ነው የምተላለፈው። ነፃ ነው የተባለው። ከኮሌስትሮል እስከ ደም እስከ ጉበት እስከ ኩላሊት ችግር ነበረ። ያን ሁሉ እግዚአብሔር አስተካክሎታል። አሜን። በሷ አልፎ በነብይት አልፎ እግዚአብሔር ይሄን ነገር ሰርቷል። አንድ ነገር የምላችው ነገር አለ። እንደ ቀላል አንያት። በየቤታችን እንጸልይላት በእውነት የሰራዊት ጌታ እግዚአብሔር እንዲህ ይላል ባትል በትንቢታዊ መልእክት ውስጥ የምታስተላልፈው ያ ሰርቶ ነው የሚያልፈው እኔ በህይወቴ አይቸዋለሁ። እውነት ነው የምላችሁ እኔ ከቤተ ክርስቲያኔ ውጪ የትም አልሄድም የትም አልፈልግም አንድ የሚጠጣ የሚያስቸክረኝ ልጅ አለ ታውቃላችሁ አይታችሁታል እሱ ሰው ጠቁሞኝ ነው ወደዚህ ቤተ ክርስቲያን የመጣው፣ እዚሁ ቀረው። እግዚአብሔር ዘመኗን ሁሉ ይባርክ፣ ከዚህ የበለጠ ጸጋ ይስጣት፣ ከዚህ በበለጠ ነገር ሁሉ እግዚአብሔር ይስራባት። የምጠብቀውን ነገር ሁሉ ጥያቄ እግዚአብሔር ይመልስላት፣ እግዚአብሔር ይመልስላት። ትባረክ። ትዳሯ ይባረክ፣ አገልግሎቷ ይባረክ። ሁሉ ከሷ ስር የተቀቡት ሁሉ እግዚአብሔር ይባርካቸው። ዘማሪት እግዚአብሔር ይባርክሽ። በቤቴ ስጸልይ ሲዘምር የነበርኩትን ሁለት መዝሙሮችን አስተላልፈሻል። እግዚአብሔር በሱ ተናግሮኛል። እግዚአብሔር ይባርክሽ። ሁላችሁ ተባረኩ። ተባረኪ ከሀሳብ ሁሉ ነፃ ያውጣሽ። እግዚአብሔር የራስሽን የምታመልክበትን ስፍራ እግዚአብሔር ይስጥሽ። ሁሌ ይህንን እመኝልሻለሁ። አንድ ጊዜ በሞኝነት በእግዚአብሔር ፊት ነው የምነግራችሁ፣ ለቤተ ክርስቲያኗ ግማሹ፣ ለቤተ ክርስቲያኔ ግማሹ፣ ለቤተ ክርስቲያኗ ሀያ ሚሊዮን ቁማር ትሎቶሪ ቆረጥኩ ማለት እግዚአብሔር ያቃልቤን ይህን አረግላት አለው ብዬ ማለት ነው። ይሄ የእግዚአብሔር ሀሳብ ስላልሆነ አልሆነልኝም። እና በራሱ ሰዓት እግዚአብሔር መጥቶ የራስሽን ነገር ሁሉ ያሳካልሽ። ተባረኩ፣ ሁላችሁም ስለሰማችሁኝ እግዚአብሔር ይባርካችሁ።